ከዚያ ነው። ምን ነገር ከጎናቸው ያሉ ቃሉን ለመስማት በደንብ ተዘጋጅ። ቃሉን ለመስማት ተዘጋጅተሃል ወይ? ቃሉ ከመጣ ሁሉ ነገር ትክክል ይሆናል። የትምህርት ቀን ነው። ስማ፣ ኢየሱስ ዋና የሚያረግተን የመጣችሁ ይነግሳል ሌላውን የሚያስመጣ አሜን ነው። አሜን ነው። የጌታ እውነት ወደኛ ሲመጣ ሌላውን ያስጠል አሜን ነው። ወ ጸጋው አለማዊ ምኞትና ኃጢአትን ያስክጠል ጂሰስ ኃይል ጸጋው ሲመጣ ኃጢአትንና አለማዊ ምኞትን ያስክጠል አሜን ነው። ሰጋን ብሎ አላደርግም አይደለም፣ የምትደናገረው ፀጋው ራሱ ሲመጣ አንተ ላይ ግሬስ ሲመጣ አድርግ አታድርግ ተብለ ሳይሆን ማድረግ ያን ክፉ ነገር ማድረግ አትችልም። ራሱ አንተ ብትፈልግ እንኳን ማድረግ አትችልም። ለምን? ቅባቱ ግሬሱ አንተ ላይ ሲመጣ